ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አርብ እንዴት አለፈ? እኔ ጋር በጣም መልካም ነበረ፣ ፈጣሪ ይመስገን። እናንተ ማኑ ግን እንደነ ደስ ያለው ማርያም፣ በጣም ነው ደስ ያለኝ። እኔ ቲኬቱን አልቆረጥኩም፣ ግን በቃ በጉጉት ስጠብቆ ነበረ ላይ ማኑ እድለኛ ይሁን በቃ ብዬ በ ሰፍ ብዬ ስጠብቅ ነበረ ማለት ያ ያልቆረጥኩም ግን በቃ ማን ነው እድለኛ ብዬ ዝም ብዬ በጉጉት ስጠብቅ ነበረ። የእውነት ለሚገባቸው ነው እጣው የደረሰ። አንዳንዴ የእውነት ፈጣሪ በአንዱ ስታጡ በአንዱ ነገር ይክሳቸዋልና እግዚአብሔር ይመስገን። የእውነት እሱ ምን ይሳነዋልና ሶስቱም ደግሞ አረብ ሀገር፣ እህቶቻችን ናቸው የደረሳቸው። የአረብ ሀገር ሴት ሌላውን ቢደርስ ችግር የለውም ግን፣ የአረብ ሀገር ሴት የእውነት ትለያለች። ለራሷ ቤት ሳይኖር ለቤተሰብ የምትሰራ በቃ ለሰው የምትኖር የአረብ ሀገር ሴት በቃ ለምገባ ሰው ነው እጣውም የደረሰና እግዚአብሔር ይመስገን። በጣም ነው ደስ ያለኝ ማለት ነው። የምሬን ነው የምላችሁ። ስከታተል ነበረ። አንደኛው እህታችን እንግዲህ ዱባይ ነው የምትኖረው። ቤት ፈርሶባት ምናምን ነገር ያው ሰምታችኋል ብዬ አስባለሁ። ብዙ ሰው ሰብ ብሎ ነበረ ብስ ጠብቅ የነበረው እና በላይ ላይ ሁላችንም አይተናል። እንግዲህ እህታችን ቤት ባለሶስት መኝታ ቤት እንግዲህ ኮንዶሚንየም ደርሷል። እግዚአብሔር ይመስገን። ፈጣሪ ምንሳነዋል ሄዋን ትባላለች። ሶስተኛ ሁለተኛውም ደግሞ እህታችን እሷም ለብዙ አመታት እንግዲህ ከሀያ አመት በላይ አረብ ሀገር ኖራለች። ፈጣሪ ምን ይሳነዋል። ሶስቱም አረብ ሀገር የሚኖሩ ናቸው። ስትራንት ይባላለች። የሶስተኛውን ስም አላቅም ና ሶስተኛው ደግሞ ቤይሩት ነው የምትኖረው። እሷም ባለ አንድ ደረሳት ማለት ነው። አይገርምም ግን እኔ ብዙ ጊዜ እንደዛ አይነት ነገር ሎቶሪ ምናምን የሚባለው ነገር ሞክሬም አላውቅም። እንዲህ ሳስበው እኔ እድል ያለኝ አይመስለኝም፣ ግን ሞክሩ። በአሁኑ እንግዲህ ሁለት እጣ ቁረጡልኝ ብያቸዋለሁ፣ ቲኬት ግዙል ግዙልኝ ብያቸዋለሁ። ቤተሰቦቼ ማለት ነው፣ እህቶቼ። አይታወቅም፣ እድል ሞክሩ። በማይረባ ነገር እኮ እናጠፋለን ብር ሁለት ሺህ ምን አላት አንድ ዕጣ ሁለት ሺህ ብር ነው። ቁረጡ በእህታችሁም አንዳንዴ ያው እድል የለንም ብለን ካሰብን በቤተሰብ እነዚህ ልጆች በጣም በሚገርም ሁኔታ በወንድም በአክስት ስም የቆረጡ ናቸው የደረሳቸው። እና እናንተ ደግሞ እድል ከሌላችሁ በሌላ ሰው እድል በቤተሰብ መሞከር ትችላላችሁ። ሁላችሁ ሞክሩ፣ እድል አይታወቅም። የእውነት ፈጣሪ እኮ አይታወቅም፣ ሊደርሰንም ይችላል። ባይደርሰንም ደግሞ ችግር የለም። እድል መሞከር ምንም ማለት አይደለም። በማይረባ ነገር ያው ብር እናጠፋ የለ ገንዘብ እናጠፋለን፣ የማይረባ ነገር እንገዛለን። ግን ሞክሩት። በጣም ነው ደስ ያለኝ። ደግሞ በጣም የሚገርመው ነገር አንደኛው አንደኛ እጣ የደረሳት ልጅ ቤት እንግዲህ ለገጣፎ የሚባለ አካባቢ ቤት እንደተወሰደባት ዘንድሮማ ምንም ጥያቄ የለውም ስለ ቤት ጉዳይ። ስንቶቻችን አረብ አገር እንቅልፋቶ ስንት አመት የለፉ እህቶቻችን ልፋታቸው ከንቱ ሆነዋል። ቤት ፈርሶባቸው ስንቱ ያበዱ አሉ። ብቻ ቤት ይቻለው የዘንድሮ የቤት የፈረሰባቸው እህቶቻችን እንግዲህ አይዟችሁ። ፈጣሪ እናንተ በህይወት ብቻ መኖራቸው ትልቅ ነገር ነው። ቤት ምንም ማለት አይደለም። አያችሁ እህታችን ቤት ፈረሰባት፣ ተወሰደባት፣ ምንም ግን እግዚአብሔር ይመስገን። አያችሁ ፈጣሪ በአንድ በኩል ስታጡ፣ በአንድ በኩል ደግሞ ሲተካላት አስቡ እንግዲህ ባለ ሶስት መኝታ ቤት ዛሬ ስንት ሚሊዮን ነው የሚገዛ? ሶስት መኝታ ቤት ተውት። ይሄ ምንድን ነው የሚባለው? ሽንት ቤትና ሳሎን ብቻ ያለው ማለት ሳሎን የለውም፣ ሽንት ቤት አለው፣ ኪችን አለው፣ ስቱዲዮ ስቱዲዮ ራሱ ስንት ሚሊዮን ነው የሚገዛውና አይደለም ባለሶስት መኝታ ቤት። እግዚአብሔር ይመስገን እህታችን እንግዲህ ባለሶስት መኝታ ቤት ደርሰዋል። አንደኛ። ሁለተኛው ደግሞ ሳውዲ አረቢያ የምትኖር እህታችን ስትራ ትባላለች። ሀያ ዓመት እንግዲህ ብዙ ለፍታ ምንም ነገር የላትም። ቤተሰብ እናት ስታስታምም ቆይታ ፈጣሪ እንግዲህ የቤት ባለቤት አድርጓታል። እግዚአብሔር ይመስገን። እኔ በጣም ነው ደስ ያለኝ ለእናንተ። ሶስተኛዋም ቤይሩት የምትኖር እህታችን ናት። የእውነት በሰላም በጤና የምትኖሩበት ያርግላቸው። ብዙ ጊዜ ሰው ሀገር እንደዚህ የምንለፋው ቤት ነው ቤት ካላችሁ እኮ ኢትዮጵያ ውስጥ የምትበሉት ነገር አታጡም። ግን አሁን በአሁኑ ሰዓት በተለይ አስባቸው በአዲስ አበባ ውስጥ ቤት አይደለም መከራየ ተከራይቶ መኖር በጣም ከባድ ነው። ግን እግዚአብሔር ይመስገን እነሱ ባለቤት ሆኗል። የእኛንም ደግሞ አንድ ቀን ፈጣሪ ያውቃል። እድላችሁ ሞክሩ። እኔም ሁለት ዕጣ ገዝቻለሁ። ሞክሩ እህቶቼ፣ ሰክሰስ ፕላስ ብላችሁ ዩቱብ አልኩኝ። ቲክታክ ላይ ሰርች ስታደርጉ እንዳለ የስልክ ቁጥራቸው ይመጣል። በዋሳፕ ደውላችሁ መረጃ ምናምን መጠየቅ ትችላላችሁ። እድላችሁ ሞክሩ። እየምር ባለፈው ጊዜ ልጆች ቁረጪ ቁረጪ ብላ ይሄ እድል የለኝም ብዬ ንቄ ተኩኝ ማለት ነው። ብዙ ልጆች ሞክር፣ እድልሽ ምናምን ብለው የነበረ በአሁኑ ግን ሁለት ዕጣ ሞክሬ ያለው ደረሰኝም ካልደረሰኝም ግድ የለኝም። ፈጣሪ ያለው ይሆናል። እና እህቶቼ ሁላችሁም ሞክሩ። በማይረባ ነገር እናጠፋለን። ከሁለት ሺህ ብር ምን አላት ና በያላችሁበት፣ ፈጣሪ ይጠብቃችሁ እህቶቼ። አንዳንዴ እድል አይታወቅም። የእውነት በቃ በጣም ነው የምር። እኔ የደረሰኝ ያህል ነው ደስ ያለኝና ብዙዎቹ ብዙ እስከ አስር እስከ አስር የገዙ አሉ ማለት በጣም ከመዋጓት የተነሳ ሰው ምን ያህል እንግዲህ የቤት ፍላጎት እንዳለ በዚሁ ነው የምታቁት። ቤት ካለ ቤት ለቤት ብለን ነው ሀያ አራት ሰዓት ሰው ቤት የምንለፋውና ቤት ያላቸው የሆነ ታድላቸዋል። ቤት ካላችሁ በሰው በሰው ሀገር ምን አቃጠላችሁ የሆነ ነገር ከያዛችሁ በዛው በትበት ማለት ነው። ዋናው ቤት ነው፣ ትልቁ ነገር ቤት ነው እና እኔ በጣም ነው ተመስጬ ሳይ የነበረው በእነሱ እነሱ ቤት በማግኘታቸው እኔ በጣም ነው ደስ ያለኝ። ሁላችሁም እንኳን ደስ አላችሁ። የማዳም ቅመም ስለሆኑ እኔ በጣም ነው ደስ ያለኝ ያው እስከ ሶስት ነው እስከ አራት ብቻው፣ እስከ ብዙ እጣ አለ፣ ግማሽ ሚሊዮንም አለ። አስባቸው፣ በሁለት ሺህ ብር እጣ ግማሽ ሚሊዮን ቀልድ አይደለም። ሞክሩት። እስከ ግማሽ ሚሊዮን ምናምን ያገኙም አሉ። ግን እኔ እስከ ሶስት በጣም ሰፊ ብዬ የተከታተልኳቸው እስከ ሶስት የደረሳቸው ናቸው እና እግዚአብሔር ይመስገን ፈጣሪ ምን ይሳነዋል? የእውነት ፈጣሪ አሳረፋቸው። በሰላም በጤና ወልዶ የሚኖሩበት ያድርግላችሁ ፈጣሪ ማለት ነው። እናንተንም ደግሞ በያላችሁበት ፈጣሪ ይጠብቃችሁ። ሁላችሁ ሞክሩ። ሰክሰስ ብላችሁ ፎሎ አድርጉ። በየጊዜው አዳዲስ መረጃ ስደርስ ትሰማላችሁ ማለት ነው። ፎሎ አድርጉ። ዝም ብሎ የሚሳደቡ ሰዎች ምናምን ፎሎ እናደርግ የለን ፎሎ አድርጉ ለመረጃው ይጠቅማችኋል። ይቀጥላል። እጣው ይሄኛው ደግሞ ምን ወር ላይ መሰላችሁ የሚወጣው፣ ሐምሌ ነው። ሐምሌ ላይ ነው አሁ እንደዛ በዋሳፕ አውርቻቸው ነበር እና ይሄኛው ደግሞ እጣ በሐምሌ ወር ይወጣል ማለት ነው። በቤተሰቦቻችሁ እዛ ሆናችሁ ቲኬት መግዛት ትችላላችሁ ማለት ነው እህቶቼ። ሞክሩት የብሬ ነው ሞክሩት። እድላችሁ ሞክሩት ሁላችሁም። እድል አይታወቅም፣ አንዳንዴ ይዞልን የሚመጣው ነገር ስለማናቅ መሞከር ነው። አንዳንዴ ውይኔ እኮ እድል ቢስ ነኝ እድል የለኝ ምናምን ከማለት ሞክሮ ማየት ነው እድልን። እኔ ሎቶሪም ሆነ ምንም ሞክሬ አላውቅም፣ ግን እንዲ ሳስቦ እድል አለኝ አይመስለኝም። ግን በቃ ሞክር ሞክሩ ሁላችሁ እህቶቼ ማለት ነው መሞከር ነው ግዙ ዋትሳፕ ላይ ታናግሩ እና ከዛ በኋላ መረጃ ይሰጣሉ። ትን ሪኮርድ ቦይስ ነው የሚልክላችሁ። ከዛ በኋላ ያለውን ነገር ያልገባችሁትን ነገር ስትጠይቁ እያንዳንዱን ነገር ይመልሳችኋል ማለት ነው። ሰክሰስ ብላችሁ ሰርች ስታደርጉ እንዳለ ስልክ ቁጥር ተደርድሮ ይመጣል። ከዛ በዋሳፕ አውርታችሁ መረጃውን መጠየቅ ትችላላችሁ እህቶቼ። እንኳን ደስ አላችሁ በድጋሚ ብያለው። እኔ በጣም ነው እኔን የደረሰኝ ያህል ነው ደስ ያለኝ። እና እህቶቼ ለሚገባችሁ እንትን ያለው እና እግዚአብሔር ይመስገን። እኔ በጣም ነው ደስ ያለኝ። በያላችሁበት ሰላም ሁንልኝ እህቶቼ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ። በያላችሁበት ሰላም ሁንልኝ። መልካም ጊዜ፣ መልካም ቆይታ፣ ቻው።